ያለሽ ምንም አታስመስት ይበቃ ከዚህ በላይ የኔ ንግስት ሩታዬ መጣች በአዲስ እንግዲህ ሩታ የቀረችበት እውነታው ታወቀ የራሷን ሾፒንግ እየተነሳች እየተነሳችና ፎቶቸውን እየዘራች ትገኛለች የኛ እንቁ የኛ አንበሳ የሩታዬ እንግዲህ በደስታ እየመጣችልን ትገኛለች። አብርሃም ዛሬም ሌላኛይቱ ሴት መጣለች። ሩታ አላየሽም? እንግዲህ ሄረሜላ አብዳለች፣ ዘፍናለች፣ ወይኔ ተቃጠለች። ምነዋ፣ ምነው ሸዋ፣ ምነዋ። አንቺ ከማን ገባሁ ነው ያልሽ? እንዲህ ሄረሜላ አንቺ ከማን ላይን የተሰቀልሽ? የሩታን ባላደል እንደወሰድሽ እንዲህ እየዘፈንሽ ዛሬ ደግሞ ኮንትራትሽ አለቀ። ሩታ አትፈልገውም የሄርሜላ ኮንትራት አልቋል። አዲሷ አፍቃሪ መጣለች። እውነት አልቅሳለች። ሄርሜላ ተቃጥላለች። እኛም ተቃጠና ያልን ምን ነው ሸዋ አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የግሪሲ ቤተሰቦች የሩቲ የቤተሰቦች እንደምን አላችሁልም? በያላችሁበት ያለ ሰላምታ የላችሁ። እንደተለመደው ሸራይክ እያረጉ ቤተሰብ ሆኑ። እውነት ለመናገር ዛሬም አዲስ ነገር አለ። እንግዲህ ሄርሜላ ተቃጥላለች። የአብርሃም ሁለተኛ አፍቃሪው መጣለች የሄርሜላ ኮንትራት አልቋል። እላችኋለሁ እውነት ለመናገር ሄርሜላ ተቃጥላለች። ደግሞ የተቃጠለችበት ምን ነው? እሷ እኮ ከሰው ላይ ባትደረብ ኑሮ ምን ነው ተቃጠለችም ብንል ይሻል ነበር። ግን የሰውን ባል ሩታን አጨምሮ ብለናል። ሩታ ዛሬ ላይ ፕርስስ ጀስ ፈንደቅደቅ እያለች እየዘፈነች ህይወቷ ተቀይሯል። ከአንተ ከመቃጠልና ከመጤስ የሩታ የቀረችበት እንግዲህ ታውቋል ማለት ነው። ሩታ የቀረችበት ፎቶ እየተነሳች አሁንም ፎቶሾፕ እየተነሳች ለ የእርግዝናዋን እያጣጣመችና ከቤተሰቦቿ ጋር ፍቅሯን እየጨረሰች ነው። ላችኋለሁ ውዶቼ፣ ዛሬ ያልመጣችበት ምክንያቱ እንደዚህ ነው። የሄርሜላ ግን አብርሃም አቃጥሏታል። ምን ነው ሳመችው፣ ሳመችው ደግሞ እኮ የሚገርመው በጣም የሚገርም ነገር ምን ነው አላት አብርሃም ምን እያለ ነው? አንቺ ከሩታዬ ስትመጪ ሩታን ለማናደድ ስንቶን ስሰሪ ነበር። መጀመሪያ ላይ የሳምሽኝ አንቺ አይደልሽ? ምን ችግር አለ አለ። ወይኔ፣ ኮንትራክሽን ጨርሰሻል። ነው ነው ነገሩ? ምነው ነው? ምን ነው? ምን ነው? ወይኔ ተዋርደናል። ዛሬም ሄርሜላ ተቃጥላለች። ገና ብዙ ትቃጠላለች እላችኋለሁ። እንግዲህ ከሰው ላይ አይደለ የተደረብሽ አንቺም እንግዲህ የወርሽ ኮንትራት አልቋልኝ መጣልሻለች። በፎቶ የምታነሳና የምትቅለበለን ማለት ነው። ግን የሩታን ፎቶ ለጥፋችሁ አይደለም እንደዚህ የምትጫወቱ። እውነት ለመናገር በጣም ነበር የገረመን። አያችሁ አደለም መረማመድ፣ ይሄን ይህን ያክል መረማመድና ይህን ያክል በሰው ላይ መረማመድ ይሄ ነው ትርፉ። እንግዲህ ውዶቼን ወዳችኋለን፣ ሸር ላይክ እያረጉ ቤተሰብ ነው። በእውነት በጣም ነበረ የሳኩኝ ለመሰላችሁ። ብዙውን ተናግረዋል ብዙውን ብላለች። እንዲሁም ያልታሰበ ነገር መጣ። ስማው ስትሄድ በቃ ቀጥል ላ ምን እንዳለች ታውቃላችሁ? ዘርቤ ወደዚህ አቶኛ አትንኪው አትላላሽ። እንዲህ እሷ ማናትና እንዴት አድርጋ ነው ስትላላሴ ነበር እስካሁን ድረስ የማንባል ነው ቢባል ሚስቱን አስቀምጦ ሚስቱ ፏ እያለች ለብቻዋ ልጁን እና ሚስቱን ጥሎ ከዝች ዝሙተኛ ጋር፣ ይሄው ሌላኛው ዝሙተኛ መጣለሽ ማለት ነው። ወይኔ ወይኔ ወይኔ ወይኔ ወይኔ ተበላል። ርርርርር ምነው ሸዋ እንዲው፣ ከምር በጣም የሚያስጠላ እና የሚያናድድ ማለት ነው። አንተ ከሌሎች የተሻልክ ብትሆን ኑሮ አይቆጨንም ነበረ ወይም ሄርሜላ ላይ የተሻለች ብትሆን ኑሮ አይቆጨንም ነበረ። እሷ ጋጠ ወጥ ሆና የሰውን ማልቀምታ። እስኪ ደግሞ እሷ አትንኪብኝ፣ አታኳሽብኝ፣ አትጠጊው ስልካለሽ ወደ ስልክ ተቀያይረሻል። በስልክሽ ማውራት ትችያለሽ፣ መገናኘት አትችይም። አረ በላት ወደዛ በላት እንጂ አንተ ምነካህንተስ ምትለውናለህ እንዴ እያለች እንግዲህ ተቃጥላለች በእውነት። ገርሞኛል። ይህን በማለቷ ማለት ነው። እሷ ማን ሆና እንዴት ሰውን አትንኪ አትንካ? አንተም የሆነ አድርግ ነገር እንጂ ዝም ብለህ አትያታልሽ? ገና ትቃጣ ያለሽ አይደል? አይመስልሽም? እንግዲህ ሩታዬ ተደስታለች ማለት ነው። ዛሬም ደግሞ በሚያምር ፎቶ ስትነሳ ስለዋለች ለዛ ነው ያለቀቀችልን ቪዲዮ እንጂ ደህንነቷን አውቀናል። ቀናል ቤተሰቦቼ፣ ለሩታዬ የተጨነቃችሁ አትጨነቁ፣ ሩታዬ ደህና ናት። በምር በጣም በሚገርም ሁኔታ እኛ ተደስተናል። ዋናው ነገር ምንድን ነው? የሩታ ደስታ፣ የሩታ ፈገግታ ስለተመለሰልን በጣም ተደስተናላችኋለሁ። ሆኖም ግን አሁን ላይ እንደዚህ ጋሽዬ በጣም እንዴ ልጅ የምነካው ኮንትራቱን አልጨረሰም ወይ እስኪሉ ድረስ ማለት ነው። እንዲሁም ሽማግሌ ገብቷል። ሽማግሌው በጎን እየለመናቸው አብርሃም ግን ሌላ ሴት አመጦ እንደዚህ በመጨፈር ምን በምን ላይ ነው እንዴ? በምን ላይ ነው የሚስማሙት? በምን ላይ ነው ልጁን የሚያሳድገው? እሱ ራሱ እኮ ነው እንደዚህ የሚጫወ እንደዚህ የሚጨፍር እንዴ አሁን እይታለኝ መስሎት ነው። የለውም እኮ አይሆንለትም። ስለዚህ ውዶች። ከምር እኔ ዛሬ ሳኩ ለምንድን መሰላችሁ? ሄርሜላ አትንኪው፣ በቃ እሷ ብቻውን ያገኘችውን የመሰላት በፊት እሷ ከሰው ላይ አይደል እንዴ ተደረምች? ያውም ከእርጉዟ ላይ አትንኪብኝ፣ አትሳሚብኝ። እሰይ ደግ አደረገች። ሀይኗ ላይ ሆና የደነገጠችው እኮ ቁጭ ብላት አሳመችው። ነገም፣ ነገም፣ ነገም ገና ገና ወደ አስር ወደ ሀያ ረናቴ ረናቴ ሂጅበት አቦ ገና ገና ገና ገና ልብስሽን ታስወልቀሻለች። ቀልብ ልብይቱ አንቺ የባሽ የባሰች ሸሌ የመጣችልሽ እላችኋለሁ። ውዶች፣ እንግዲህ ዛሬ ሄርሜላ አልቅሳለች፣ ደንግጣለች። የታባሽና እንኳንም ደነገጥሽ። በምር ታሳፍራላችሁ። በነገራችን ላይ የዚህን አይነት ዝሙት ማስፋፋት ተው ቢባሉ እንደገና የባሰ ነው። እንግዲህ ሩታ ውዶቼ ዛሬ በደህናዋ ስለሆነ በጣም ደስ ብሎናል። ፎቶዋን ራሱ ስታዩ በጣም የሚያስደስት የሚያስደንቅ እንዲሁም ከፍ ያለ ደረጃ ስለደረሰች ብቻ እነሱ ልንበልጣለን ብለው ነው የሚሮጡት። በእውነት የዝሙት መስሪያ የዝሙት መሮጥ አያሳድግም። አንደኛ አገርን ማበላሸት ነው፣ ሁለተኛ የትውልድ ማበላሸት፣ ሶስተኛ የራስን የያዙትን ማጣት ነው። ስለዚህ እንግዲህ ሶስተኛ አራተኛ ወደ አስር ዜ የአብርሃም ለሴቶች እየተሳመ ነው። ዛሬም አልቀረለትም፣ እየተሳመና እና ኢሳምኝ እያለ ራሱ ወይኔ አንችስከ ኔ አባባልና አነጋገር ነው። አልገባኛል ሄርሜላ ተናገር እንጂ ትለዋለች። አንቺ እኮ ከሩታ እንደ ሩታን ለማስለቀስ ስንት አንቺ ራስሽ መጀመሪያ ላይ የሳምሽኝ ምን ችግር አለው ብሳም ብሎ አሳረፋትላችኋለሁ። እና ሁን ይሄ ከዚህ ምን ሆን ትማራላችሁ። በእውነት ያሳፍራል። እንወዳችኋለን፣ ሀባይቤ፣ እናከብራችኋለን። የሩቲ ቤተሰቦች እንኳን ደስ አላችሁ። ሩታ ደስ ባለ ሁኔታ ነው ያለችላችኋሉ። እንግዲህ ነገ ተለቅልናለች። ዛሬ በቀረፃ ላይ ነበር የዋለች እና ስለ ደከማት ነው ያለቀቀች ፎቶን ፎቶውን ለቃለች። ከመሸ ያው ቪዲዮ ያልተለቀቀው ማለት ነው። ስንጠብቃት ነበር። በነገራችን ላይ ግን ደህንነቷን ስላወቅን እኛም ሰላም ሆነናል። እንወዳችኋለን እናከብራቸዋለን እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆነው በእውነት ሄርሜላ ገና አሁንም የበለጠ ተዋረዳለች ብዬ ተስፋለኝ። ውዶችን በሰው ላይ የሚቀልድ ዘራችሁን ና ያጭደች ከምር ደግ አደረግካት። አሁንም ደግሞ እየባሰ ነው አሉ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ